ዛሬ ደግሞ በሚያማምሩ ቀጭን ጥለቶች ብዙ ከስተመሮቼ ብዙ ጊዜ የጠየቃችሁኝ ቀጭን ጥለት ለግሩፕ የሚሆኑ እንዳላችሁኝ እኔም ራሴ አሰርቼ ለብሼ ቀርቤያለሁ። እስከ ቪዲዮ ፍጻሜ ስትቆዩ በጣም የምትወዷቸው አልባሳትን ትመለከታላቸው ማለት ነው። እነዚህን ልክ እንደምታዩት ነው። በጣም የሚያምር ከለር ነው ፣ ያው ጠቆር ያለ ከለር ስለምወድ እኔ በጠቆር ከለር ምርጫዬ ስለሆነ ለራሴ ያሰራኋት ልብስ ነች። በጣም ነው የምታምር፣ እንደምታዩት ዝንጥ ያለች ልብስ ናት። እንደዚህ አሰራሩ አንገት ኦኖ ከፊትም ከኋላ በኦኖ ነው ያለቀ፣ እንደምታዩት ነው። የእጁ አሰራር ደግሞ ዝርግፍ በሚባል አሰራር ነው የተሰራ ላሳያችሁ። እንደዚህ በዝርግፍ ነው የተሰራው። የተሰራችሁ ንቅሳቷ ብቻ ናት እጅዎ ላይ የገባችሁ። በጣም ነው የምታምር አሰራሩ፣ እንደምታዩት ትወዱታላችሁ። እናንተ በምትፈልጉት ዲዛይን ማሰራት ትችላላችሁ። ይች ልብስ ልክ እንደዚህ ሁና ተሰርቶ አልቃላት ስምንት ሺ አምስት መቶ ብር ብቻ። የአርቡ ስፋት በራሱ ሰፊ ነው እንደምታዩት ነው። ከለር አገባባ ደስ ምትል ነች ይህን ይመስላል። በመጀመሪያ ማሳያችሁ በጣም የወደድኳትን ከለር ነው። እንደምታዩት ከለሯ ከለር አገባቧ ዲዛይኗ ለየት ያለች ናትኝ። በጣም ነው የምታምር አያትልህ ይህ ብርቱካን ከለሩ በራሱ ፍሬም ሆኗል። ዝግዛግ ማድርገው ነው ያስገቡት። የተለየ ውበት ሰጥቶታል። እንደምታዩት በጣም ነው የሚያምር። መነኑ ጥራቱ ጽድት ያለ ነው። ነጠላው ላሳያችሁ። ነጠላ ደግሞ እች ነች። እንደዚህ ነጠላው ትልቅ ነው፣ ወርደ ሰፊ ነው። ጥለቷ ቀጭን ነች እንደምታዩት። አዎ በጣም ነው የምታምር። እንደዚህ ሲሰራ በተለይ ቀጭን ጥለቶች ሲሰሩ ነው ውበታቸው የሚታየው። ለትልቅ ፕሮግራም አጫቢ፣ ለግሩፕ ብዛት የምትፈልጉ ሰዎች ቀድማችሁ ዘዙኝ ማሸመን ሊሆን ይቻላል። በብዛት መሰራት የሚችሉ ልብሶች ናቸው። ሁሉም በጣም ነው የሚያምሩት። እቺ ልብስ ተሰርታ ከሌሎቹ ልብሶች ለየት ስለምትል እ 11 ሺህ ብር ተሰርታ ልቃ፣ ይሄ ፈርጥ አሰራር የሚባለው አይነት ዲዛይን የተሰራች ና ከማልከ ማለ ሙሉ ሻይን ተጠቅመውባሳሌ አብረቅራቂ ከለሮች አሉት ና መነኑ ጥራቱ ሁሉም ነገር ከሁሉም ልብስ ጋር ተመሳሳይ ነው። አሁን ደግሞ ማሳያቸው ቀይ ከለር ሁና በዳና በዳርት ፍሬም ያላት በጣም የምታምር ዲዛይን ለየት ያለች ብዙ ከለር ያልበዛበት ከለር ነው። በተለያየ ከለር ማዘዝ ትችላላችሁ። ይህን ልብስ ቀደም ብላችሁ ካዘዛችሁ መሸመን ይችላል። በተለየ ከለር ይህን ይመስላል። በጣም የምታምር ዋጋቸው በጣም ተመጣጣኝ ነው። እቺ ልብስ ተሰርታ አልቃለች። ስምንት ሺህ አምስት መቶ ብር ነጠላው በራሱ በጣም የምታምር ከቀሚሱ ጋር ስፋቱ ተመሳሳይ ነው። እንደምታዩት ነው ነጠለው ስፋቱ ይሄን ይመስላል። በጣም የምታምር ዲዛይኗ አሰራሯ ለየት ያለች ናት። አሁን በቀጣይ ማሳያችሁ ደግሞ በጣም የምታምር በጣም ቀጭና ጥለቷ እንደምታያት ግን ዲዛይኗ እንዴት እንደምታምረው ያት ፈርጥ ስራ ናት። እችም ዲዛይኗ ፈርጥ ስራ በምትባል ነው የምትታወቀው በጣም የምታምር ለግሩፕ ለምትፈልጉ በተለይ እች ልብስ በጣም የምታሳምር። እኔ በለበስኩት አሰራል እች ልብስ ተሰርታለች። ዘጠኝ ሽብር ብቻ ዲዛይኗ ትንሽ ከበድ ያለች ናት። እንደነገርኳችሁ መነን ጥራቱ ጽድት ያለ ነው። አርቡ ሰፊ ነው እንደምታዩት ነው። በጣም ነው የሚያምር። ነጠላው ላሳያችሁ፣ ስፋቱ ተመሳሳይ ነው። የመነኑ ትልቀቱን እዩት። መነኑ በጣም ትልቅ ነው። እንደምታዩት አርቡ ትልቅ ነው። የጥለቷ ስፋት ደግሞ ይህን ይመስላል። ለየት ያለች ናት ልብሷ። ከዚህ በፊት እንደዚህ በሰፊ ደረጃ ባለው በሰፊ ጥለት አሳይቻችሁ ነበረ። ዛሬ ደግሞ ልክ በቀጭኗ ጥለት በከስተመር ፍላጎት መሰረት ሲሰራ ለውድ ደንበኞች ደግሞ አቀረብኩላችሁ ማለት ነው። ይህን ይመስላል። አሁን ደግሞ ማሳያችሁ ከለር ዲዛይኗ ለየት ያለች በጣም የምታምር ልብስ ናት። ከለር አገባቡም ለየት ያለች ናት። እንደምታዩት ነው። ካሁኑ ካሳያችሁ ትንሽዬ በሳይዝ ትንሽ ሰፋ ያለች ናት። መነስ ጥራቱ አርቡ ስፋቱ በጣም ልዩ ነው። እኔ እነዚህ ልብሶች ዙሪያ ሆኖ ሲሰሩ የበለጠ ውበት አላቸው። እነዚህ ልብሶች ተሰርተ አልቆለት ይህ 9 ሺህ ብር ነው። አዎ ተቀራራቢ ነው። 8 ሺህ አምስት 9 ሺህ እስከ 11 ሺህ ብር ነው ያሉት። ሙሉን አሳያቸዋለሁ። አሁን በቀጣይ ማሳያችሁ ደግሞ ልክ የለበስኳት አይነት ዲዛይን ሆና ዲዛይን ወቅት ድቅቅ ያለች አሰራር ነው ያላትኝ። እንደምታዩት በጣም ነው የምታምር ለየት ያለችና ጠቆር ያለች ከለር ናት። ይህንን በግሩፕ ለምትፈልጉ እነዚህ ልብሶች በጣም ነው የሚያምሩ ሲሰሩ ብዙ ከስተመሮች ከዚህ በፊትም የተሰራ ልብሶች አቅርቤላችሁ ነበር። በዚህ ከለር ሲሰሩ በጣም ነው የሚያምሩት፣ ቆንጆ ልብሶች ናቸው። ይህ ልብስ ተሰርቶ አልቆለት ስምንት ሺህ አምስት መቶ ብር። አሁን ደግሞ እንዲሁ ከአሳያዎች ከለር ጋር ተቀራራቢ ነች። አረንጓዴ ከለር ይበዛበታል። በጣም ነው የምታምር ዲዛይኗ፣ እንደምታዩት ናት። በጣም ነው የምታምር። ነጠላዋ ስፋት ተመሳሳይ ነው። ወርዱ ስፋቱ፣ የመነኑ ጥራት ተመሳሳይ ነው ያለው ነጥለውን ስፋቱን ላሳያችሁ ይህን ይመስላል ተመሳሳይ ስፋት ነው ያለው በጣም ነው የሚያምር እቺ ልብስም ተሰርታል ቀላት ስምንት ሺህ አምስት መቶ አሁን ደግሞ በጣም ወዳት ዲዛይን ናት በተለይ በግሩፕ ሲሰሩ በጣም ብዙ ከስተመር የሚወዳት ከለር ነች አሰራሯ በራሷ ይሄ ስምንት ቁጥር ሰንሰለት አይነት አሰራር ነው ያላት እንደምታዩት በጣም የምታምር ከለር ነች ውስጥ ውስጥ ላይ ሻይን ከለር አለው እና ፐርፕል እና ይሄ ብርቱካናማ ከለር ተቀላቅሎ ነው የተሰራ በጣም የተለየ ውበት አለው በጣም የምታምር መነር ጥራቱ ጽድት ያለ ልብስ ነው በግሩፕ ለማዘዝ ለምትፈልጉ ቀደም ብላችሁ ዘዙ። ብዛት መሰራት ይችላል። በጣም ነው የሚያምር። ይሄ ልብስ ተሰርቶ አልቆለ ዘጠኝ ሺ ብር ብቻ። እቺ ደግሞ ሙሉ ፍላወር ከለ እንትን ዲዛይን ያላት አበባ ቅርጽ ነው ያላት። እንደምታይ እንደ አደይ አበባ ቅርጽ አይነት ነው ያላት። በጣም ነው የምታምር ከለር አገባቡ ሻይኑ አቀማመጡ በጣም ነው የሚያምር። ትንጥ ያለ ልብስ ነው ይሄ ነው ነጠላው። የቀሚሱ ደግሞ ይሄ ነው ተመሳሳይ ስፋት ነው ያለው። እችልስ ተሰርታል ቃላት አስራ አንድ ሺ ብር ብቻ። አሁን በቀጣይ ማሳያችሁ እንዲሁ ዛሬ ጠቆር ያለና ቀጭን ጥለት ነው የበዛው። ጠቆር ያሉ ናቸው ቀጭኖቹ። ልክ እንደምታዩስ ነው ዲዛይኖቹ። በጣም ነው የሚያምሩ። ዳይመንድ ዳይመንድ ሆኖ የተለያየ ከለር ነው የተጠቀሙት። ዳይመንዶቹ መሀል ላይ መደቡ ደግሞ ሻይን በሚያደርግ ቢጫ ነው የተሰራው። ዳርና ዳር ላይ ፍሬሙ በጥቁር ከለር ነው የተሰራው። በጣም ነው የሚያምር ዲዛይን። አሰራሩ ለየት ያለ ነው። አርቦ ስፋቱ ጽድት ያለ ነው። በጣም ነው የምትወዱት። ቆንጆ አሰራር ነው ያለው። ለየት ያለ ነው የሚሰራው ሸማኔ በጣም አሳምሮ ነው የሚሰራው። እነዚህ ልብሶች ተሰርተዋል። ቆላቸው ስምንት ሺ አምስት መቶ ብር። ቀጥነታቸው በራሱ የተለየ ውበት አሉ። እንደዚህ ቀጠን ብለው መውረዳቸው በራሱ እንደዚህ ዲዛይኖች ብዙ ጊዜ በሰፊ ይሰራሉ፣ ግን ሞር በቀጭኑ ነው ያምራል። እነዚህ ልብሶች ተወዱታላችሁ። የምታዘንጥ ልብስና ዘንጡባሴኝ አሁን ደግሞ ማሳያችሁ ትንሽ ዲዛይኑ ከቆየት ካለ ዲዛይን ጋር ተቀራራቢ ነገር አለው። ከለር አገባቡ አረንጓዴ ቢጫ፣ ቀይ በባንዲራ ነው የተሰራው፣ ግን ዲዛይኑ እንደምታዩት ነው። በባንዲራ ዲዛይን የተሰራው ሲሰራ በጣም ነው የሚያምር። ተለብሶ ሲታይ በተለይ የተለየ ውበት አለው። ከለር አገባቡ በራሱ ባንዲራ እንትን መልክ ስላለው ልዩ ውበት አለው። ፍሬም አለው ዳርና ዳር ላይ እንደምታዩት በጣም ነው የሚያምር። ነጠላውና ቀሚሱ ስፋቱ ተመሳሳይ ነው። ነጠላውን ስፋት ላሳያችሁ። ይህን ይመስላል። በጣም ነው የሚያምር ዝንጥ ያለ ልብስ ነው። ይህ ልብስ ተሰርቶ አልቆለት 11 ሺ ብር ብቻ። አሁን በቀጣይ ማሳያችሁ እንዲሁ ቀይ ጥለት ሆኖ ሶስት ቁጥር በሚባል ዲዛይን ነው የምታወቀው። ከዚህ በፊት በሰፊ ጥለት ተሰርቷልኝ። አሁን ደግሞ በቀጭን ጥለት በብዙ ሰው ፍላጎት መሰረት እንደዚ ተሰርቷል። በጣም ነው የምታምር። ዳርና ዳር ላይ በጎልደን ከለር ነው እንደ ፍሬ መንገድ አድርገው የሰሩት። በጣም ነው የሚያምር ብዙ ዲዛይን ያልበዛበት ሆኖ ግን ሲሰራ የተለየ ውበት የሚሰጥ ልብስ ነው። እንደምታየት ነጠለው ስፋቱ ከቀሚሱ ጋር ተቀራራቢ ነው። ላሳያችሁ፣ ይህን ይመስላል። ይሄ ነጠለው ነው፣ ይሄኛው ቀሚሱ ነው። በጣም ነው የሚያምር፣ ሲሰራ የተለየ ውበት ነው የሚሰጥ። ከለሩ ቀይ መሆኑ በራሱ በጣም ነው የሚያፈካ። በተለይ ቀጭን ጥለት ላይ ቀይ ሲሆን ሞር ይታያል። መነኑ በስቶ አይታይም። ደመቅ ያለ ስለሆነ ጎልቶ የመታየት እንትናለው በጣም ነው የሚያምር ይች ልብስ ተሰርታል ቃላት 11 ሺህ ብር ብቻ አሁን በቀጣይ ማሳያችሁ እንዲሁ ቀጭን ጥለት ሆና ድቅቅ ያለ ፈርጥ ስራ በሚባል ዲዛይን የተሰራች ልብስ ነች ከዚ ቪዲዮ ላይ በጥቁር ከለር አሳይቻችኋለሁ ይሄ ደግሞ ፈካ ባለ በተለያየ የወጣ ከለር ነው በጣም ነው የሚያምር ነጠለው ይሄ የአርቡ ስፋት በጣም ልዩ ነው በጣም ነው የሚያምር ልብሶቹ ለየት ያሉ ናቸው ይሄ መስላ ላይ ነጠለው ስፋት በጣም ነው የሚያምሩስ እንደምታዩት ነው ዝንጥ ያለ ነው ወጣ ያለ ዲዛይን ነው። ትወዱታላችሁ። ሙሉ በሙሉ ከቀሚሱ ላይም ከነጠረም ፍሬም አለው። ፍሬም ደግሞ የበለጠ ውበት ይሰጠዋል። በጣም የሚያሳምር ልብስ እቺ ልብስ ተሰርታል ቃላት ዘጠኝ ሽህ ብር ብቻ። አሁን በቀጣይ የማሳያችሁ ፒንክ ከለር እና ሰማያዊ ከለር ተቀላቅሎ የተሰራ ልብስ ነው። እና ደግሞ እነዚህ ዳር ዳር ላይ በፍሬም መልክ የተጠቀሙት ፌሮዚቲ ከለር ነው የሚባለው። ውስጥ ውስጥ ላይ ቀይ ከለር አለው። ሙሉ በሙሉ ቀዩ ሻይን ያደርጋል። አብረቅራቂ ያለው በቀይ ሻይን ነው የተሰራው በጣም ነው የሚያምር ዲዛይን አሰራሩ ላይ የት ያለ ነው ከለሩ ፒንኩ በራሱ የተለየ ውበት አለው ዳይመንድ ዳይመንድ ሆኖ ነው የተሰራ እንደምታዩት በጣም ነው የሚያምር ነጠላውን ስፋቱም ተመሳሳይ ነው ተመሳሳይ ነው የሚመስለው እንዲሁም በጣም ነው የሚያምር ይህ ልብስ ተሰርቶ አልቆለ ዘጠኝ ሺ ብር ብቻ አሁን ደግሞ የማሳያችሁ ሰማያዊ ከለር ነው ከዚህ በፊት ለብሼ አይታችሁታልኝ ብዬ አስባለሁ በጣም ወዳት ከለር ነች ቪዲዮ ሰርቼባታለሁ ተሰርታ ብዙ ሰዎች ስለፈለጋችሁት አሁን ደግሞ እንዲሁ ብትኑ ልብስ አስገብቼ እንዲሁ እያሳየኋችሁ ነው። በጣም የምታምር በምትፈልጉ ዲዛይን ማሰራት ትችላላችሁ። ትልብ ተሰርታ አልቃላ 9500 ብር። በጣም የምታምር ልብሷ ከለር አገባባ ተወዱታላችሁ። አሁን በቀጣይ የማሳያችሁ ቢጫዋ ደመቅ የምትል ከለር አሰራሩ ከዚህ በፊት በጥቁር አሳይቻችኋለሁ፣ ጥቁርና የሆነ ፐርፕል ከለር ቅልቅል ሆኖ፣ አሁን ደግሞ ቸኮሌት ከለርና ቢጫው ነው በብዛት የሚታየው። ዳርና ዳር ላይ ደግሞ ፐርፕል ከለር ነው እንደ ፍሬም የተጠቀሙት። ዲዛይኑ አሰራሩ በጣም ለየት ያለ ነው፣ እንደምታዩት ነው። በጣም ነው የሚያምር ሲሰራ ሲያልቅለት፣ ይሄ የበለጠ ውበት ይኖረዋል። ዝንጥ ያለች ናት፣ እንደምታዩት ቀጭን ጥለት ዛ የምትፈልጉ ከስተመሮቼ ዛሬ በደንብ ዩ ብዙ አይነት ዲዛይን ብዙ አይነት ከለር ነው ያቀረብኩላችሁ። ምረጡ ምረጡ። የነጠለው ስፋት እንደምታዩት ነው። ከቀሚሱ ጋር ብዙ ልዩነት የለውም። ሲሰራ የበለጠው በቀጭን ጥለቶች በተለይ። እናንተ የምትፈልጉትን ዲዛይኑ ብቻ ምረጡ። ሲሰራ የበለጠ ውበት ይኖረዋል። ትወዱታላችሁ። በጣም ነው የሚያምሩ ሲሰሩት እነዚህ ልብሶች። ይህ ልብስ ተሰርቶ አልቆለ 8500 ብቻ። አሁን በቀጣይ ማሳያችሁ ደግሞ ከለር አገባባ ዲዛይኗ ለየት ያለች በጣም የምታምር ልብስ ናት። እንደምታያት ከዚህ በፊት የምትታወቅ ዲዛይን ነች፣ ግን ብዙ ከስተመሮች ስለምትወዱት ነው አሁን እንዳዲስ ያቀረብኩላችሁ። የምትፈልጉ አሁን እንዳዲስ የምታዩ ከስተመሮች ማዘዝ ትችላላችሁ። ከለር አገባባ ለየት ያለች ናት። በጣም ነው የምታምር የነጥለው ስፋትና የቀሚሱ ስፋት ተመሳሳይ ነው። እንደምታዩት በጣም ነው የሚያምር ከለር አገባቡ ዲዛይን አጣጣላቸው ይሄ ሶስት ማዕዘን እያደረጉ የሰሩት ነገር በራሱ የተለየ ውበት ሰጥቶታል። በጣም ነው የሚያምር እቺ ልብስ ተሰርታ አልቀለ ስምንት ሺህ ብር ብቻ። አሁን በቀጣይ ማሳያቸው ከቀጭን ጥለቱና ከቀጭን ጥለቶች ትንሽ በሳይ ሰፋ ያለ ነው እንደምታዩት፣ ነው መሀል መሀል ላይ ያለው ዲዛይን በጣም ነው የሚያምር ፍሬም አለው፣ የራሱ ፍሬም አለው። ቀጭን ጥለት ሆኖ በፍሬም እንደዚህ ዲዛይኑን ድረስ ደግሞ ሲሰራ በጣም የተለየ ውበት ይኖረዋል። ለቀጭን ጥለት ብዙ ጊዜ እንዲህ መንገድ ብቻ ነው የሚያደርጉት። እንደዚህ ደግሞ ዲዛይን ኑሮት ፍሬም ሲሰራለት ልይት ያለ ውበት ነው የሚኖረው። እነዚህ ልብሶች ዙሪያ ሲሆኑ ሙሉ በሙሉ እነዚህ ዲዛይኖች አራት ማር በላይ ዲዛይኑ ሲዞር በጣም የተለየ ውበት ነው የሚሰጠው። ተወዱታላችሁ። ዝንድት ያለ ልብስ ነው። የነጠላው ስፋት ይሄ ነው፣ ተመሳሳይ ነው ከቀሚሱ ጋር። የተለየ ውበት አለው በጣም የሚያምር ይህ ልብስ ተሰርቶ አልቆለት ዋጋው በጣም ተመጣጣኝ ነው ትንሽ ሰፋ ያለ ነው ቢሆንም ግን ዋጋው ይህን ያክል ውድ አይደለም ዘጠኝ ሺ አምስት መቶ ብር ብቻ በተለያየ ዲዛይን በተለያየ ከለር ብዙ አይነት ነው ለምትፈልጉት ፕሮግራም በብዛትም ሆነ በተናጠል አንዳንድ ፍሬ ለምትፈልጉት ፕሮግራም እዘዙ እንደምትፈልጉት ሆኖ ይሰራል በምትፈልጉት ዲዛይን ይሰራል አሁን ደግሞ ማሳያችሁ ስምንት ቁጥር ነው የምትባል ዲዛይኗ እንደምታዩ በጣም ነው የምታምር ከለሮቹ ሶስት ከለሮች ብቻ ናቸው ግን በጣም ከባድ ዲዛይን ነው። በተለይ ጥልፍ ላይ ለማስቀመጥ ራሱ የሚከብድ ዲዛይን ነው። ዝንጥ ያለ ልብስ ነው። እናንተ ደግሞ እኛ ተጨንቀን እንሰራላችኋለን። እናንተ ዝንጥ በሉበት። ይህን ይመስላል መነኑ፣ ጥራቱ፣ አርቡ፣ ስፋቱ፣ ሁሉም ነገር። ሁሉንም እየዘረጉ ስላሳያችሁ የታወቁ ስለሆኑ ነው። እስካሁን ስላላሳየዋችሁ ቢያንስ አንዱን ስላሳያችሁና ተመሳሳይ ስለሆነ ይህን ይመስላል። የአርቡ ስፋት በጣም ነው የሚያምር። አርበ ሰፊ ነው። ነጠላውም ስፋቱ ይህን ይመስላል የጥለቱ ስፋት እንደዚህ ሲለበስ በጣም የተለየ ውበት ነው የሚኖረው። ተወዱታላችሁ። ይህን ይመስላል ስፋቱ በጣም ነው የሚያምር። በጣም ስንጥ የሚያደርግ ልብስ ነው። ካለር አገባቡ ይህ ዲዛይኑ ለየት ያለ ነው። ይህ ልብስ ተሰርቶ አልቆለት 11 ሺ ብር ብቻ አሁን ማሳያችሁ ከለሩ ከቀጭን ጥለት ትንሽ እስካሁን ካሳያችሁ ጥለት ሰፋ ያለ ነው። ይሄን ይመስላል። በጣም የምታምር ከለር አገባቧ ዲዛይኗ ለየት ያለች ናት። በጣም ነው የምታምር ከለር አገባቧ ዲዛይኗ ለየት ያለች ናት። ከዳርና ዳር ላይ የተጠቀሙት ብርቱካን ከለር በራሱ የተለየ ውበት ሰጥተውታል። ውስጥ ላይ ያሉት ፐርፕል ከለሮች ለየት ያሉ ናቸው። ዲዛይን አሰራሩ በጣም ለየት ያለ ነው። ተወዱታላችሁ። ነጠላውን ስፋት ላሳያችሁ፣ ይሄን ይመስላል። ጥለቱ በራሱ በጣም ነው የሚያምር፣ ተሰርቶ አልቆለት ይሄ አስራ አንድ ሺህ ብር ብቻ ዋጋው በጣም ተመጣጣኝ ነው። ይህን ይመስላል። አማሳያችሁ ደግሞ የተለያዩ ከለር ተጠቅመውበታልኝ። ልብስነቱ ደግሞ ይሄ ምንድን ነው ሪጋ የሚባል ልብስ ነው። እንደምታዩት ልብስነቱ ለየት ያለ ነው። ወዳችሁ ትለብሱታላችሁ። በጣም ዝንጥ ያለ ነው አሰራሩ። እነዚህ ውስጥ ውስጥ ላይ እንደዚህ ኤክስ የሰሩት ዳይመንድ የተሰራባቸው ሙሉ በሙሉ አብረቅራቂ ከለሮች ናቸው። እንደምታዩት በጣም ነው የሚያምር። ዲዛይኖቹ በራሱ እንደዚህ ፍሬም ፍሬም የተጠቀሙት ዳይመንድ ዳይመንዶቹ በራሱ የተለየ ውበት ሰጥተውታል። ብዙ አይነት ከለር ነው ያስገቡበት። በጣም ነው የሚያምር። ይሄ ልብስ በመነንም አለው። ሬጋ ለማትወዱ ሰዎች ዲዛይናቸው ተመሳሳይ ሆኖ ግን ልብሱ በመነን የተሰራ እነዚህ ይሄ በመነን የተሰራው በጣም ነው የሚያምር። እነዚህ ልብሶች ተሰርተው አልቆላቸው በጣም ተመጣጣኝ ዋጋ ነው ያለው 11 ሺ ብር ብቻ የቀሚሱ ስፋት ተመሳሳይ ነው። እንደምታዩት ይሄን ይመስላል። ይህ ነጠላው ነው። ይሄኛው ቀሚሱ ነው። ለየት ያለ ልብስ ነው በጣም የሚያምር። እቺ ደግሞ እኔ ለበስኳት ልብስ ነች። የለው ተሰርቷ አይታችሁታል። መደቡ ከለበስኩት ጋር ተመሳሳይ ነው። በጣም ነው የሚያምር። እኔ የሰራዋተኝ እንደዚህ በኦ ነው። በተለያየ በቅርጽ ብትፈልጉ እጅጌ ጉርድ፣ እጅጌ ሙሉ በምትፈልጉት ዲዛይን ይሰራል። ነጠላው ስፋቱ ከቀሚሱ ጋር ተመሳሳይ ነው። እንደምናገረው ይህን ይመስላል። አሁን በቀጣይ የማሳያችሁ ደግሞ በዲዛይኑ አሰራሩ ለየት ያለ ብዙ ከለር ያልበዛበት ሙሉ በሙሉ በሳባ ክር ብቻ ያለቀ ብዙ ሻይን የማይፈልጉ ከሰመሮች አሉ። የሚያብረቀርቅ ነገር የማይፈልጉ የድሮ እንትን ያለው መልክ ያለው የምትሉ ደንበኞች፣ አሁን ያመጣሁላችሁ ዲዛይን በተለይ በጣም የምታምር ሻይን የሌላት ሆና ግን በተለያየ ከለር ተሰርታ ሙሉ በሙሉ ሳባ ክር ብቻ ነው የተጠቀሙት። እዚህ ላይ በጣም የምታምር መደቡ በነጭ ነው። ነጠለው ስፋቱ ከቀሚሱ ጋር ተመሳሳይ ነው። ተወዱታላችሁ። በጣም ነው የምታምር። አረንጓዴ ከለር ነች። ብዙ የሚታየው መሀል መሀል ላይ አረንጓዴ ነው ሙሉን የያዘው። ከዛ መሀል ላይ መስቀል ያሉት በተለያየ ከለር ነው የተሰሩት። እንደምታዩት በጣም ነው የሚያምሩ። ነጠላውና ቀሚሱ ተመሳሳይ ስፋትና ያለው ለየት ያለ ነው ልብሱ፣ ተወዱታላችሁ። ይች ልብስ ተሰርታልቃላት 11 ሺ ብር ብቻ። አሁን በቀጣይ ማሳያችሁ እንዲሁ ብዙ ከለር ያልበዛበት በሶስት ከለር ብቻ ነው የተሰራች ቀጭን ጥለት ነች። በጣም ነው የምታምር። ወርዱ ስፋቱ፣ የመነኑ ጥራት፣ ሁሉ ነገሩ ጽድት ያለ ልብስ ነው። በጣም ነው የሚያምር። እንደምታዩት በምትፈልጉ ዲዛይን መሰራት ይችላል። ነጠላውና ቀሚሱ እንዲሁ ተመሳሳይ ነው ስፋቱ፣ ይህን ይመስላል። እቺ ቀሚሷ ነች፣ እቺ ነጠላ ነች። ሙሉ በሙሉ ይሄ ከነጩ ሳባ ጋር ሻይን ጎልደን ሻይን ተጨምሮበታል፣ ተቀላቅሎበታል። የተለየ ውበት ይሰጣል ሲሰራ ነው። እንደዚህ አይነት ልብሶች የሚያምሩት በተለይ ቀጭን ጥለቶች እንዲሁ ከሚታዩ በላይ ተሰርተው ሲታዩ የተለየ ውበት አላቸው። በጣም ነው የሚያምሩት። ይሄ ልብስ ተሰርቶ አልቆለት ስምንት ሺ አምስት መቶ ብር ብቻ። እቺ ልብስ ደግሞ በጣም መወዳት ካለር ነች። ከዚህም በፊት ብዙ ጊዜ አሳይቻታለሁ። በጣም ነው የምታምር ብዙ ከስተምሮችን ወዳችሁ እየለበሳችሁት ነው። ዲዛይኑ ብዙ ከለር የለውም እንደምታዩት ነው። ዝም ያለች ከለር ሆና አረንጓዴ ከለር ይበዛዋል ሙሉ በሙሉ ከአረንጓዴው ከለር ላይ በአረንጓዴ ሻይ ቅልቅል ነው የተሰራ። የተለየ ውበት አለው። በጣም ነው የሚያምር እንደምታዩት ነው። የነጠላውና የቀሚሱ ስፋት ተመሳሳይ ነው። ይህን ይመስላል። እቺ ነጠላው አነስ፣ እቺ ቀሚሱ አነስ። በጣም ነው የምታምር ሲሰራ። የተለየ ውበት አለው ይህ ልብስ ተወዱታላችሁ። ይህ ልብስ ተሰርቶ አልቆለት 11 ሺህ ብር ብቻ። እችን ልብስ ደግሞ እያት፣ በጣም የምታምር ሙሉ በሙሉ ፐርፕል ከለር እና ጎልደን ሻይን ነው የተጠቀሙት። ስትለበስ እቺ ልብስ በጣም ነው የምታሳምር። ከለሯ ድምቅ ያለች ከለር ናት። በተለይ ለግሩፕ ለማጀበያ ብትጠቀሙት ይሄ ልብስ የበለጠ ውበት አለው፣ ያደምቃል። ድምቅ ያለ ልብስ ነው። በጣም ነው የሚያምር። ይሄ ልብስ ተሰርቶ አልቆለስ በጣም ተመጣጣኝ ዋጋ ነው ያለው። በተለይ ለግሩፕ ብታሰሩት ወዳችሁ ትለብሱታላችሁ። ነጠላውና ቀሚሱ ስፋቱ ተመሳሳይ ነው። እንደምታዩት ይህ ነጠላው ነው፣ ይሄኛው ቀሚሱ ነው። በጣም ነው የሚያምር። እንደምታዩት ዋጋው በጣም ተመጣጣኝ ነው፣ 8500 ብር ብቻ። ከቀጭን ጥለት ሰዎች ሰፋ ያለ ነው ግን ዳግሞ የተለየ ውበት አለው። ዋጋው በዛው ልክ ቅናሽ ነው የቀረበላችሁ፣ ልበሱ። አሁን ማሳያቸው እንዲሁ ቀጭን ጥለት ሆና በጣም የምታምር መደቧ ጥቁር ክለር ነች። እንደምታዩት በጣም የምታምር ዲዛይኑ ጎልደን አገባቡ፣ እነዚህ ሰንሰለት አሰራሩ በራሱ የተለየ ውበት አለው። ክለሮቹን አመራረጣቸው በራሱ በጣም ነው የሚያምር። ፍሬሙን በጎልደንና ጥቁር ነው የጨረሱትኝ። በጣም ያምራል አሰራሩ፣ ከለራ አገባቡ ለየት ያለ ነው። ዋጋው በጣም ተመጣጣኝ ዋጋ ነው ያላት። እቺ ልብስ ተሰርታ አልቃላት። ስምንት ሺ አምስት መቶ ብር ብቻ። አዎ፣ ይህን ይመስላል። ነጠለውና ቀሚሽ ተመሳሳይ ነው። ትወዱታላችሁ። ከለራ አገባቡ በራሱ ለየት ያለች ናት። አሁንም በቀጣይ ማሳያችሁ በጣም የምታምር ከለር አገባብ ናት። በራሷ ዲዛይኗ ለየት ያለች ናት። ዛሬ ቀጭን ጥለት በብዛት ነው የቀረበላችሁ። የሚያማምሩ ናቸው፣ እንዳያመልጣችሁ። በተለይ ቀጭን ጥለቶች ብዙ ጊዜ አማራጭ አይገኝም፣ ሶስት አራት አይነት። እንደዚህ ነጭ ልብስና ቀጭን ጥለት ብዙ አይገኙም። እነዚህ ግን አሁን ዛሬ በደንብ መርጬ ብዙ ከስተመሮች ስለጠየቃችሁኝ በደንብ ደክሜበት የሚበት ነው ያቀረብኩላችሁ። ምረጡ። ይህን ይመስላል። በጣም ነው የሚያማምሩት። ዲዛይኗ በራሱ በጣም ለየት ያለች ልብስ ናትኝ። ከለር አገባባቸው ፒንክ ከለር ብርቱካናማ ነጭ ፐርፕል ብዙ ከለር ነው የገባበት ግን የሚረብሽ አይደለም አሰራሩ በጣም ዝንጥ አድርገው ነው የሰሩትኝ ብዙ ከለር ቢኖረውም የሚረብሽ ከለር የለውም እንደምታዩት ነው ነጠላውም ቀሚሱም ስፋቱ ተመሳሳይ ነው የከለር አገባቡ ፍሬም አለው ዳርና ዳር ፍሬም ተጠቅመውበታል በጣም ነው የምታምር ይህን ይመስላል ይህ ልብስ ተሰርቶ አልቆለት ዋጋው በጣም ተመጣጣኝ ነው ዘጠኝ ሺ ብር ብቻ አሁን በመጨረሻ ማሳያቸው ደግሞ በጣም መወዳት፣ ከለሯ ዝም ያለች ከለር ኑድ ከለር ናት። መሃል ላይ ሙሉ የተጠቀሙት ዋናው መደቡ ደግሞ ሻይን እና ራሱ ኑዱን ከለር ሚክስ አድርገው ነው መሀል ላይ ሙሉ መደቡን የተጠቀሙት ማለት ነው። እና የተለየ ውበት ሰጥቶታል። መሀል ላይ እንደዚህ እንደ ፈርጥ አድርገው ደግሞ ብርቱካናማ ከለር ፈርጥ ፈርጥ አድርጎ ተጠቅሞበታል። ለየት ያለች ናት። ስትሰራ በጣም ነው የምታሳምር። ከዚህ በፊት ለከሰመር ሰርቼው በጣም ወደውት ለግሩፕ ተሰርታለች። በጣም ነው የምታምር የምታስመሰግን ልብስ ነች። ከለር አገባባ በጣም ለየት ያለች ናት። ለየት የምታዘንጥ ልብስ ናት። እንደምታዩት ከለር አገባቡ ብዙ ከለር የለውም፣ ግን አሰራሩ በጣም የሚያምር አሰራር ነው ያለው። ዋጋው በጣም ተመጣጣኝ ነው። ይህ ልብስ ተሰርቶ አልቆለ 9500 ብር ብቻ። በነገራችን ላይ ኮመንታችሁን አንድ ባንድ እንመልሳለን። እኛ እንኳን እዚህ ስራ ባለንበት ጊዜ ኮመንት ብትጽፉ መልስ የሚያስፈልገው ከሆነ ኮመንት የሚመልሱ ልጆች አሉ ማለት ነው። እያንዳንዱ ኮመንታችሁ ይመለሳል። ሀሳብ አስተያየታችሁ በነፃነት ኮመንት ጻፉልን። እጅግ አድርጌ አመሰግናለሁ። ሳምንት ደግሞ አዳዲስ ነገሮች አሉ፣ እዚህ ከአለም ጥበብ ይዘናቸው እንመጣለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት ይሆንላችሁ።